ሰላም ሰላም! ውድና የተከበራችሁ የሚሚ ሁለጋብ ቻናል ቤተሰቦች በያላችሁበት ሰላም ጤና ይብዛላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላም አደረሳችሁ። እንግዲህ በዓሉ በትንሹ ላስጎበኛችሁ። ይህን የመሰለ እንግዲህ እዚህ ጋር ጥብስ አለ። ይሄ አይብ ነው። እዚህ ከላይ ያረግኩ ስጋ መጥበሻ ወይ ደግሞ አዝማሪኖ ነው። እዚህ ጋር ቀይ ወጥ ሰርቼ ያው እንቁላል አርጌ ነው። ይሄ ደግሞ አልጫ ስጋ ወጥ ማለት ነው፣ እና ይሄን ይመስላል በጣም በጣም ቆንጆ ና አሪፍ አርጌ በዚህ መልኩ ሰርቻለሁ። እንደምትወዱ ተስፋ አደርጋለሁ። ቪዲዮ እስከ መጨረሻው ተከታተሉ፣ ላይክ ሼር ማድረጋችሁ እንዳትረሱ። ለዚህ ጊዜ ያደረሰን ለቀጣዩም በጤና በሰላም ፈጣሪ ያድርሰን። እንግዲህ እንደምታዩት ይሄን ይመስላል። አሁን እንግዲህ ቀይወጡም ደግሞ መጀመሪያ ያው ስሰራ ስላልተመቸኝ ቪዲዮ አልቀረስኩም። ይሁት ስንተከተከ ያው እዚጋ ያለው ያው ካቀራረብኩ በኋላ ደግሞ አቀራረቡንም አሳያችኋለሁ። በጣም አሪፍና ቆንጆ የምር የምር በጣም ጥሩ ነበረ። እንግዲህ እኔ ጋር በዓል ይሄን ይመስላል። እናንተ ጋ እንዴት ነው እንግዲህ ቤተሰቡ? እቺ እንደምታዩት በዚህ መልኩ ቀይ ወጡ ደርሷል። እንደዚህ ሁሉ ነገር ገብቷል። ቅመማ ቅመም ገብቷል። እዚህ ነ ሁሉ ጊዜ በቤት የማይጠፋው ኪኖሩም ገብቷል። ቀይ ወጡ ይህን ይመስላል እና እንግዲህ የቀረውንም አቀራርቤ ያሳያችኋለሁ። መልካም የትንሣኤ በዓል ይሁንላችሁ ይሁንልን። ለዚህ ያደረሰን እግዚአብሔር ለቀጣዩ ያድርሰን፣ ሰላሙን ጤነውን ያብዛ። ያው ሁሉ ነገር ደግሞ አሁን እዚ ጋር ቀራርቧል። ጥብስ አለ፣ አዋል ጫወጣ አለ፣ እዚህ ጋር ደግሞ አይብ አለ እንቁላል አለና እና ደግሞ ቀይ ወጥ ነው ማለት ነው። ይሄ እንዴት አያችሁ ግን እውነት እስቲ ላይክ ላይክ አደርጉልኝ እባካችሁ ስለሚጠቅመኝ ላይክ አድርጉ እስቲ። ምንም አይጎዳም እኮ ላይክ አድርጉልኝ። ሁላችሁ ሰብስክራይብ አድርጉ። ለዚህ ቤት አዲስ ይሆናችሁ እንግዲህ ለድምጽ በጣም ይቅርታ ጠይቃለሁ። ሰሞኑን ጉንፋን ይዞኝ ነው እና ለዛ ነው ድምጽ ትንሽ ወፈር ያለው። ይሁት እንደምታዩት ያው ትኩስ ነው፣ አልከሰከዘም አሁን ገና ጨልፈን ነው እና አሁን ልንበላ ነው ማለት ነው እንግዲህ ይህን መሰለ ምግቡ። እንግዲህ ኑ አብረን እንብላ። በጣም በእንግዲህ ቀረባ አርጌ ላሳያችሁ ብዬ ነው። ይሁት ልጨው ላይ አጥንት ነገር አለ፣ ሄዳድ ላይ ያለው ማለት ነው ጎድን ነገር ስኖር ጥሩ ነው። እዚህ ጋር እንቁላል ትጨምራላችሁ። ሰንጠቅ ሰንጠቅ አርጋችሁ ዶሮ ለማስመሰል ማለት ነው። ግን ያው እኛ ዶሮ ላይ ብዙ ስላለ ብዙ ስለማን ወድ ነው ቀይ ወጥ የሰራ ነው እና በጣም ይጣፍጣል። እና ይሄን የሚያስላል የምር በጣም እና ቆንጆ አሪፍ አርገን ባህሉን አሳልፈናል። እግዚአብሔር ይመስገን። እናንተ ጋር እንዴት ነው? እስቲ ከሀገር ውጭ ያላችሁ ይሄት ወንድሞቼ እግዚአብሔር አምላክ በቀጣዩ ለሀገራችን አብቅቷችሁ ከቤተሰብ ጋር እንድታሳልፉ ያድርግላችሁ። በያላችሁበት እንግዲህ እግዚአብሔር እንኳን ለትንሳኤ በዓል በሰላም አደረሳችሁ አደረሰን። አሁን ደግሞ ኬኔቶ ነው። ይሄ ደግሞ እንደምታዩት ወይን እንዳይመስላችሁ ኬኔቶ ነው፣ ይሄ ማለት ነው። ከዚህ በፊትም የሰራሁት ኬኔቶ ቪዲዮ አለ ከመጀመሪያው እስከ መጨረሻ አለ። እሱንም ገብታችሁ ማየት ትችላላችሁ። ይህም አሰራሩም እንደዚህ ነው። ይሁት ይሄ ምን ምን አለ ብትሉ ብርቱካን አለ፣ ሎሚ አለ፣ ኮካም አለ ማለት ነው። ኮካ ደግሞ ሱካር አለ። እንደዛ እንደዛ አርጌ ጨማምሬ ነው። አሁን እንግዲህ ያው እያቀራረብኩ ነው ያው ሁሉ ነገር ዝግጁ ሆኗል። እዚህ ጋር ሁሉ ነገር አለ፣ ቁርጥም አለ። እና እንግዲህ እንደምታዩት የምር የምር በጣም ቆንጆ ቆንጆ በዓል ነበረ። ቆንጆ በዓል ነበረ። የምር ቆንጆ በዓል ነበረ። እና በጣም ደስ የሚል ነበረ። እንግዲህ እንደምታዩት ይሄን ይመስላል ባህሉ። እኔ ጋር በጣም አሪፍ ነበረ። በጣም ደስ የሚል ነበረ። እግዚአብሔር ክብር ምስጋና ነው ይሰጥ። ስንቶቻችሁ ስንቶች አሉ ካፈር በታቸው የሆኑት፣ ግን እግዚአብሔር በምረት በቸድነት በቸርነት